ኦኬ ያው በትንሽ ገንዘብ ብዙ ገቢ የሚያስገቡ ስራዎች አሉ። ከዛው መካከል አንዱ እርባታ ነው። ያው እርባታ ማለት ከዶሮ ጀምሮ በጎችን፣ ፍየዶችን እንዲሁም ደግሞ ከፍ ብሎ ከብቶችን ማርባት ብዙ አድቫንቴጆች አሉት። የዶሮን ተሞክሮ ብነግራችሁ በጥቂት ገንዘብ ውስጥ ጣጩቶችን የማራባትና የማርባት የሚባሉ ሁለት አይነት መንገዶች አሉ። ያ ማለት እንቁላል የሚጥሉትን ማርባት ብለን ቋሚ ገቢ የሚያስገቡ አሳድገን እንቁላል የሚጥሉ ዶሮችን የአርባ አምስት ቀን ጫጩቶችን በማምጣት በማሳደግ እንቁላል የሚጥሉ ዶሮችን ማርባት ይቻላል። በዛም በተጨማሪ የስልሳ ቀን በመባል የሚጠሩ አሉ። የአርባ አምስቱ እና የስልሳ ቀኑ ልዩነቱ ምንድን ነው ያለው? የአስራ አምስት ቀን አድቫንቴጅ አለው ልዩነት አለው ያ ዲፈረንት ምንድን ነው ተጽዕኖ የሚፈጥረው? አስራ አምስት ቀን በጨመርን ቁጥር የእንትን እንቁላል የመጣላቸውና የማርባታቸው ወይም ለእንቁላል ለመጣልና ለመርባትና ለማርባት በሁለት አይነት መንገድ ከመካፈላቸው የአስራ አምስት ቀን ልዩነት ማምጣታቸው እንቁላል ጣዮች ራሳቸውን ችለው ራሳቸውን ችለው ከመርባታቸው ከአስራ አምስት ቀን በፊት ጥንካሪያቸውን በራሳቸው ያቋቁማሉ እነዛ ደግሞ ስልሳ ቀን የሚቆዩት በራሳቸው ያቋቋሙትን ሀይል በሚጥሉት እዛው በሚጥሉት እንቁላል ማለት ነው። በረቡበት እንትን አድቫንቴጃቸው በሁለት አይነት ሆኖ የአርባ አምስት እና የስልሳ ቀን የአስራ አምስት ቀኑ ልዩነት ከጥንካሬያቸው እንክብካቤያቸውን ራሳቸው በራሳቸው ይቋቋማሉ። መኖ ከመብላት ጀምሮ ይዘጋጅላቸውን በራሳቸው ማለት ነው። አልገባኝም የስልሳው ሁሉም መኖ ይጠቀማሉ፣ አይደል? ይጠቀማሉ። ምንድነው? ራሰ ወይ እኔ ስራ አልገባኝ። እስኪ ድገምልኝ። የአርባውና የስልሳ ቀኑ ልዩነታቸው አስራ አምስት ቀን ታገኛለህ። የአርባአምስት ቀንና የስልሳ ቀን የእንቁላል ዶሮች የሚባሉ አሉ። ከውልደታቸው ከውልደታቸው እስከ አርባአምስት ቀን ከውልደታቸው እስከ ስልሳ ቀን ከሁለታቸው እስከ አርባ አምስት ቀን ያለው የዶሮ የመኖ አዘገጃጀታቸው ሙሉ ሰፖርት የምታደርገው ራሱን በቻለ የመኖን አዘጋጀት ሙሉ በሙሉ ታደርግላቸው ለሰጣቸዋለን። ራሱን የቻለ የመኖ አዘገጃጀት አለ ለእነዚህ የሚጠቅም። አዎ፣ የስልሳዎቹ ቀን ሲሆን ደግሞ ከአርባ አምስት ቀን በኋላ ከአርባ አምስት ቀን በኋላ ይሄ ራሱን የቻለ የሚዘጋጀውን ትተውና ሌላ አይነት ምግቦችን ታዘጋጅላቸዋል። በፌዝ ነው የምታገባ፣ የምታበላቸው ምግብ መቀየር አለበት። አዎ ይቀየራል። ገባ እንደዛ ይደረግና ይቀየራል። ታዲያ ጥቅማቸው ምንድን ነው ካልክ፣ እዚህ ጋር መጠን የምሰጠው መኖ ራሳቸውን ከማጠንከር ጀምሮ አርባ አምስት ቀን የነበራቸው ከአርባ አምስት ቀን በኋላ የትኛዋንም አይነት ስሰጣቸው በራሳቸው ጥንካሬ ሀይ የሆነ ጥንካሬ ያመጣሉ። የራሳቸውን ጥንካሬ ይሰማል። አዎ ይሰማኛል። እስከ ስልሳ ቀን በልተው ድጋሚ ከስልሳ ቀን በኋላ የምትቀይረው ነገር አለ ማለት ነው። ብሎት ኔትወርክ ነው። አዎ በጣም ቆንጆ ነገር ነው እየነገረን የነበረው። እውነት ለመናገር ግን እኔ ደግሞ የኔ ችግር ሊሆን ይችላል እኔ ሳይገባኝ ማለፍ አልችልም። እሱ ነው የኔ አንዱ ዳውን ሳይድ ልበለው። ይቅርታ አርግልኝ ፍኖተ ማለት ደጋግሜ ወይ በጥያቄ አሰብቼ ከሆነ ይቅርታ ግን ሳይገባኝ አሁን ያልከኝ ነገር ሳይገባኝ ማለፍ አንዳንዴ ሽሺ ምናምን ብሎ ላልፍ ይችላሉ። ካልገባኝ ግን እኔ ሽሺ ብዬ ማለፍ ስለአንድ ልምዶ አደለ፣ ሰው እንዲገባኝ ስለፈለግኩ ነው እንዲ አስጨንቄ። እሺ፣ ስለዚህ ትገባለህ ብዬ ተስፋ አድርጋለሁ። በእውነት ቆንጆ ነገር ነው እየነገርከን ከን ያለው። በብዙ መንገድ ማለት ነው፣ አንደኛ ቤቶቻቸው ላይ ለጥፈው በትንሹ የስኬል የሚሰሩ አሉ። እንኳን ደህና መጣይ ነው ያባት ኔትወርክ ነው አ ኔትወርኩ ነው አይደል አ እኔ ደግሞ ያው በቃ ክች ብዬ ጊዜህንም ወስድኩ መሰለኝ። ኖ ኖ ልክ ነህ ልክ ነህ። ያልገባህን አልገባኝም ነው ምክንያቱም ሳትረዳ ማስረዳት የለም። ነገ አንተ ልትጠየቅ ትችላለን። ስለዚህ ከስልሳ ቀን በኋላም ደግሞ ሌላ ምግብ ነው የምትቀይረው። የተለያዩ ምግቦችን ይበላሉ። እነዚህ ዶሮች የተዳቀሩ ናቸው። ግን ዶሮቹ እነ ፉርሽካ ሊሆን ይችላል፣ እነ ፉርሽካ ሊሆን ይችላል፣ እነ ፍርፋሪ ሊሆን ይችላል ዱቄቶቹ ሊሆን ይችላል፣ ቅጥቅጥ በቆሎ ሊሆን ይችላል። እዛ ጋ ተዘጋጅቶ የሚሰጣቸው ተመጡን የሚሰጣቸው መኖ ይቆማል። ምንም ሳይድ ኢፌክት አያመጣባቸው ማለት ነው። አርባ አምስት ቀን እስከሚሞላቸው ግን ይህን መኖ ባሰጣቸው የሌላ የተለያየ ምግብ ብሰጣቸው ሎዱ ይከብዳቸዋል፣ እንደ ዶዙ ይከብዳቸዋል። ዶዙን አይችሉትም። ምክንያቱም የእኛ ሕፃናት ልጆች ሲወለዱ፣ አሁን እንደኛ አይነቱ ሲወለድ በሕፃነቱ ወተት እንደሚሰጠው ትንሽ ጠንከር ሲል ደግሞ ፈትፈት ይደረገ ይሰጠዋል። ከዛን ሲጠነክር እንጀራ ይበላል። እንደዛ ማለት ነው፣ እንደዛ ያደርጋል እና ያደርጋል። አንድ የዶሮ ምንድን ነው የእንቁላልም አለ የሚራቡም አሉ። አሁን የተዳቀለው ሁለት አይነት ነው። እኛ አብዛኛውም ጊዜ የምናውቀው የፈረንጅ ዶሮ በመባል ነው ምናቀው የተዳቀሉት ዶሮች ምን ያደርጋሉ? ጫጩቶቻቸው እንቁላል ይጥሉና ዳግም እነዛው ራሳቸው ያደጉት ዶሮች እንቁላላቸውም በሌላ በአበሻ ዶሮ ይዳቀላል ወይም ይፈለፈላል። የዲቃላዎቹ የፈረንጁ አይፈለፈልም ሉክ አይታቀፍም ማለት ነው። የዲቃላዎቹ ዶሮ ቤትኞቹ ዶሮ ይዳቀላል በአበሻዎቹ በመፈልፈል ማለት ነው። እኛ የምናቀ ፈረንጁን ኢንኮቤተር የሚባለው በመፈልፈል ነው። የዲቃላውን አበሻዎች ይፈለፍሉታል። ይገርማል? ለአንተም አዲስ ነው። የፈረንጁን ለአበሻ ስትሰጠው ዲቃላ ያደርገዋል እንዴ? ራሷ በሚያዘው ምክንያት ኖ ኖ፣ የዲቃላውን ዶሮ አበሻዋ ይፈለፍለዋል። የአበሻዋ ሴት እራሷ ያልወለደችውን እንቁላል እራሷ ያልወለደችውን እሷ ትፈለፍለዋለች። አበሻዋ አበሻዋ ሴቷ እንቁላል አበሻ የአበሻዋ የፈረንጅ የተዳቀለው ዶሮ አለ። ሲጀመር ገባከ? አበሻው ይፈለፍለዋል። አንተ ከዚህ በፊት አታውቀውም። ላምንም እንደዚያ እና ዶሮ ቢሰራ እንትኖ ቢኖር፣ የእርባታ ዶሮ፣ የቁላ ዶሮዎች ካፒታል እንትንህ እግራቸው ላይ ቦቴ አድርገው ውስጥ እንዳይገቡ ኬሚካል፣ ኬሚካል፣ ጽዱ ሆናችሁ ነው መግባት አለባችሁ። ቶሎ ህመም ይገጥማቸዋል፣ ይሞታሉ። ኃይለኛ ጥንቃቄ ያስፈልጋቸዋል። ዶሮ ይባላል። ምናልባት የአገር ውስጥ እውነትህን ነው። ይሄ ማይላላጥ ይሄ ካልሲየም እጥረት ራሱ ይሄ ካልሲየም ነው ምናምን እጥረት ይሄ የሚነጫጫው ነገር አለ አይደል? ፈረንጆቹ ላይ የሚደብረው እንዳትበላቸው እንኳን የሚያደርግ ማለት ነው። ይቅርታ ይደረግልኝ፣ መብራት ተቆርጦብኝ ነው የወጣሁት። ችግር የለም። እሺ ትንሽ ሰው ላለው ተበላሽቶ ነው። እና ተመልሻለሁ። ቀጥሉ ቀጥሉ፣ ሀሳብ እንዳይቋረጥ። እና ከዛ አንጻር ነው እንደዚህ ቢደረጉ የዶሮች ካፒታሉ አነስተኛ በሆነ ገንዘብ መጀመር ይቻላል። ለምሳሌ በነገራችን ላይ ጥያቄ፣ አንተ ይህን ማቅረብ ትችላለህ እንዴ? አሁን ለሚሰሩ ሰዎች አንተ ማቅረብ ትችላለህ ነው። እውቀቱን ብቻ ነው የሰጠህን። እውቀቱን ነው እውቀቱን ነው ይሄ እውቀቱን ነው የሰጠኋቸው። ያሉት እኮ በጣም ቤስት እውቀት ነው። አሁን ብዙ ሰው በየቤቱ ጋር ቀጭን መደርደሪያ ነገር አድርጎ የዕለት እንቁላሉን የዕለት የዕለት የልጆቹን የቤተሰቡን እንቁላል ፍጆታ ለማግኘት ምንድን ነው አትክልት የጎመን የሙዝ ልጣጭ የድንት ልጫት ምናምን እየከተፈ ራሱ ይሰጣችኋል፣ እና አስኳላቸው ራሱ ቢጫ ነው እንደዛ የሚበሉት፣ በውጭ ከሚሸጠው ስታዩት ማለት ነው፣ ኮምፒ ስታደርጉ ይሄ እንግዲህ አልማቀው ነው። ግን በቃ ጥንቃቄ በጣም ያስፈልጋቸዋል፣ እንክብካቤ ያስፈልጋቸዋል። አሁን ያልከውን ሂደት ደግሞ መጠቀም ሰው ቢችል እና ደግሞ እንደዚህ የተዳቀሉትን ወይ ሃይብሪድ የሆኑት ከሀበሻ ጋር የሆኑት በጣም ጥሩ ጤናቸውን ራሱ ማለት በሽታ የመቋቋም አቅማቸው ጥሩ ይመስለኛል። የሀበሻ ስታይ የፈለገበት ጭሮ ነው የሚኖረው። የሀበሻው ትክክል። በእርግጥ እኛ ምን ነው ሚዲኤ ስልካችንን ለቁም ነገር ከተጠቀም ነው ብዙ ነገር እናፈራበታለን። ማየውን ነገር ነው ስልካችን የተጠቀምን ጊዜ የምናባክ ነው እንጂ። ለምሳሌ ዩቱብ ላይ እንዴት አዘጋጃጃት፣ የአርባ አምስት ቀን እንዴት ይዘጋጃል፣ የረቢው እንቁላል ጣይ እንዴ ነው ሁሉም ዩቱብ ላይ አለ። የዶሮ እርባታ ብለህ ሰርች ብታደርግ ዩቱብ ላይ ይወጣላል፣ ብለህ ሰርች ብታደርግ እና ቤት መኖ ውድ አይደለም። ውድ እኮ አይደለም። መኖዎች ከምትወስደን ከዋን ነው ከዶሮቹን ጫጩቶችን እነዚህ ጫጩቶችን ከምትወስድበት ነው የሚሰጥ መኖ። የአምስት ቀን መኖ እስከ አርባ አምስት ቀን መኖ ይሰጣል፣ ትገዛለህ። ከዚያ በምን ያህል ካፒታል ይጀምራል ብለህ ታስባለህ ካለ ኢንፎርሜሽን ለምሳሌ ሀያ ዶሮ ካለኝ ኢንፎርሜሽን ቶታል ያረባው ነው። ሀምሳ ሺህ ብር ሴቭ ነው። ሀምሳ ሺህ ብር ቦታ ያስፈልገው። ሀያ ለምሳሌ ረዘም አድርገህ ግድግዳ ላይ ሰርተህ ለአርባ ብትል ሀያ ፍሬ ብቻ ነው የምፈልገው ብትል ምን ያህል ኮስት ያደርጋል? መጀመሪያ ሰው የራሱን ምግብ መቻል አይደለ መጀመሪያ። ከዛ በኋላ ደግሞ ሰው ማለት እንደ ቢዝነስ ስታስበው እስኬል አፕ አድርገህ ትልቅ ግን እንደ ልምምድም የመጀመሪያ ራስ ቤት ላይ ሞክረው ኢንተርስቴድ ሲያደርግ ደግሞ ትልቅ ብታደርገው የበለጠ ውጤታማ ያደርጋል። ኦኬ እንደ ቤት ብታስበው ስንት መሰለኝ በ ሚኒመም ካፒታል ብትነሳ ስንብር ስንድ ያስፈልጋል መስለ በከነ መኖ ሃያውን ከፈለግ አንዱ መቶ ሰላሳ አምስት ብር ነው። አንዱ ሃያ ሲባዛ በመቶ ሰላሳ አምስት መቶ ሰላሳ አምስት ሲባዛ

ለምሳሌ በካርቦን ቀን በኋላ በቀን ሀያ ታገኘለህ ሀያዎቹም ይጥላሉ። ሀያ አገኘ ማለት ምን ማለት ነው? ሀያ ሲባዛ እንቁላል ስንት ነው? አስራ ሶስት በር ነው አንተ መጀመሪያ ሀያውን በአርባ አምስት አባዛ ያርሚ ከአርባ አምስት ቀን አምስት ቀን ጭክ የሚሉበት ይሆናል። አርባ ቀን ብለህ ሀያ በአርባ ታዘዝና ከዛ ወደ ሂሳብ ትገባለህ። በወር ውስጥ ሰባት ሺህ ስምንት መቶ ብር ነው የምትሸጠው። ይህ ማለት ግማሹን ብትበላው እንኳን ግማሹ በቃ ወደ ውጭ ወጣን ማለት ነው። ይህን ሁሉ መቼ። ከዛ በኋላ ቤቱ ቤት እላሉ ከስንት ወር በኋላ ጥሪ እላሉ ይዘር አስራ ስድስት እየጸፈ ነው ትላለህ እ እና እነዚህ ሚኒመም ማለት ነው በተከታታይ እስከ አራት ወር ይወልዳሉ። የዓለም አቋረጥ አራት። ከዛ በኋላ ወደ እርድ ነው ወይንስ ይዘቀዘቃሉ? ወደ ሽያጭ ነው እንጂ፣ ይሸጣሉ። በየስድስት ወሩ አዳዲስ ዶሮ መተካት አለብህ ማለት ነው ስለዚህ ስድስት ወሮቹ ከመውጣታቸው በፊት ለሌላ ሃያ ደግሞ ዝግጅት ማድረግ አለብን። እነሱ እየተካ ነው የምትሄደው። ከሁለ ሶስተኛ ወር አራተኛ ወራቸው ላይ እየተካ ትሄዳለ። አራት ወር ላይ ነው የሚያቆሙት ሲሞላቸው የሚያልፉም አሉ፣ አንዳንድ ዶሮች፣ ሁሉም አደለም። እነዚህ ግን የማይነቃቀሉ ራቸዋ እንትናቸው የማይነጫቸው በቃ እነዚህ መደበኛ የእንቁላል ዶሮዎች ናቸው። የእንቁላል ይሄ መጋጋጥ መላላጥ የለባቸውም። ስለዚህ ቆይ መጨረሻ ላይ የእንቁላል የሚታረዳል ኖ ይሸጣሉ ነው ትሸጣለ። በአምስተኛ ወር ወደ ገበያ ወጥተ ትልቅ ይሆናሉ። የሚገርም ነገር የስጋ ዶሮ ይሆናሉ። የስጋ ዶሮ ይሆናሉ ግን እኛ ሀገር ላይ ብዙ ጊዜ ሴቶች ኢንተርስት ዳያደረገው ማ ሰው ለማረግ ነው። በኔ ነው ኖ አሰራር ስጋውን አሰራር የማይችል ሴት ነው። እሱም አይፈልገው ምን ያው ዶሮ ዶሮን አጣፍጠ መስራት ነው። ታ አይለይም አንዳንድ አሉ አደለ እንደ አበሻ አይጣፍጥም ስጋቸውን ለምንድን ነው ካልከኝ የአበሻው ተራብቶ የሚገኝ ከራሱ እንቁላል የሚፈለፈል ነው። ይሄ በኢንኮቤተር የሚባዙ እኮ ናቸው ገባ? እነዛ ታቅፈው ጫጩት ሆነው ከራሳቸው ከዶሪቱ አብራክ ተገኝተው እንቁላሉን ፈልፍላ ጫጩት አድጋ ነው የምታሳድገው። እነዚህ በማሽን ነው የሚባዙት፣ ገባ? እንቁላሉ ነው በማሽን የሚባዘው። ይቅርታው እንደሚገና አንድ ጥያቄ በጣም ሁሌ ግራሚ ገባኝ ጥያቄ ቄ ይቅርታ ይሄ ነጫጭ እንቁላሉ እንዴ የምንድን ነው ናት የመኖ ውጤት ነው የመኖ ውጤት እነዚያውን ከሌሎቹ አስኳላቸውን ላይ የሚለየው የመኖ ውጤት ብዙ ሰው ሊመገቡ አልቻለምና እሱ ግን መፈልፈል ይችላል ወደን እሱ ይፈለፈላል የዚያውን የፈረንጆች የሚፈለፈለው በዚህ በመታቀፍ አይደለም በመታቀፍ አይደለም፣ በመባዛት ነው። እሱን ግን ለማባዛት ምን ማድረግ አለበት? ልክ እንደተጣሉ እንቁላሎቹ ልክ እንደተጣሉ፣ እንደዚህ የሆነ የሙቀት ኤሪያ ውስጥ ማስገባት አለብ። ቅዝቃዜ ከነካው አጎን ነው፣ አይሆንም። ወደ ሙቀት ይገባል። ከዛን ከሙቀት ውስጥ አውጥተህ ነው ወደ ማሽን ውስጥ አስገብ። በኋላ ጫጩት ሆኖ ይሰናበታል። በጣም እናመሰግናለን። በስታ አይዲያ አሁን ለምሳሌ በአቅራቢያ ይሄ መኖ በአቅራቢያ ማግኘት ቀላል ነው። ስራ ይሆናል። እንደ ተጨማሪ ስራ እኮ መሆን የሚችል ነው ይሄ፣ እንደ ሳይድ ቢዝነስ ማለት ነው። ቤተሰብን ከመመገብ ባሻገር እንደ ሳይድ ቢዝነስ ግን፣ የስራ ቀላል የለውም። ጊዜ መውሰዱ አይቀርም፣ ጽዳቱ። እነሱ ኩስ ምናምን አላቸው መቼም ያበላሻሉ። ነው ያው ሁሉም ነገር እንትኑ ማቴሪያሉ ሴቭ ነው። በነገራችን ለአቅርቦቱ ሁሉም ጋር ሴቭ ነው። በዚህን ሰዓት በክፍለ አገራትም ጭምር በደንብ አለ። ሴቭ ነው። አቅርቦቱ በጣም አለ። ድቅሉ ማለት ማ ዳ እየጠና ነው እ ማቲ ደጅ ለማቲ በር ንክፈትለት ማቲ ሰዓት እንስጠው ይገባል ብዬ ነው ሀሳብ ሲኖረው ግን ካለ ሸሽኩም ያለው እኔ እያዳምጥኳቸው ነው እንዴት አመሻችሁ እያለ ወገኛእናንድ ጥያቄ ያለንችለን ማቲ ምንድ እውቀት ስላለው እናንተ ብታወሩ እኛ ብዙ ነገር ማግኘት እንችላለን ማቲና ፍርማተ ብታወሩ ማለት ነው። በጣም ትክክል። አይነ ጥያቄ አለኝ። አንድ ጥያቄ እንትኑ ይሄ የእንቁላል ጣይ ዶሮ ስንገዛ በደንብ ላዳመጥኩ ነበረ እና እስኪ አንድ መለስ ብለህ ብታብራራ ደስ ይለኛል። የምን ያህል ጊዜ ነው የምንገዛው? እንቁላል ጣይ ዶሮዎችን ስንገዛ መጀመሪያ። ኦኬ ሲገዙ መጀመሪያ የሚወጡት የአምስት ቀን ጫጩቶች የሚባሉ አሉ ለአርባ አምስት ቀን ትመግባችኋለን መኖ ሲበሉ የእንቁላል ጣዩን ነው የሚበሉት ለብቻ የማሳደጊያ መኖ አላቸው እነዚህ በቃ የሚያድጉበት ራሳቸው እስከሚችሉበት ድረስ እና ከአርባ አምስት ቀን በኋላ እንቁላል መጣል የሚጀምሩት ድረስ ነው መኖ የሚበሉት ገባኝ መኖ ይለያያል አሁን ለምሳሌ መኖ ስሸጥ የእንቁላል የስጋ ተብሎ ነው የሚሸጠው። እና አሁን ከአምስት ቀን ጀምሮ እስከ አርባ አምስት ቀናቸው ድረስ የሚበሉት የእንቁላሉን መኖ ነው ወይስ ሌላ? ምነው ኖ የስጋው ለምን መሰለ? የስጋ የሚባለው እንቁላል መውለድ አይችሉም። የስጋ መኖ ከበሉ ማለት ነው። የሚበሉት የስጋ የስጋ ነው መኗቸው። ለእንቁላል አይጋብዝም ከባ። አሁን ምን አለ መሰለኝ፣ አንድ ጊዜ ይቅርታ ይችን ማብራሪያ ብትሰጠው አንዳንድ በየቤታቸው ለሚያረቡ የስጋ መኖ ምን አይነት እንደሆነ የእንቁላል ጣይ ምን አይነት መኖ መገብ እንዳለባቸው ይችን ብታብራራ። ይቅርታ ወንድሜ ላቋራትኩ። አደለም፣ በየቦታው ነው። ልክ ነው። እኔ የሆነ ጊዜ ምንም እኮ መሰለ ዶሮ ነበረኝና አጋጣሚ ሆኖ ወንድም ሴትም ተቀላቅሎ የሚኖሩ ነበር እና የስጋ መኖ ስገዛ ምን አለኝ መሰለ ባለሙያ፣ እንቁላል የሚጥሉ ዶሮዎች ይሄን መኖ ከበሉ ስጋቸው ስባቸው ፈርጥሞ እንቁላል እንዳይጥሉ የማጨናነቅ ነገር አለው ምናምን አለኝ። ገብተዋል አለ ስጋቸው በስቶ እንቁላል እንዳይወጣ ይከለክላልና ለዛ ነው። ግን ሌላ እንትን ነገር የለው ምናምን አለኝ። ልክ ነው። በዚህ አንግል ኦኬ። መልካም መቲ፣ ጥሩ ጥያቄ ነው የጠየቀው። ስጋቸውን እያወፈረ የሚሄድ መኖ አለ። አሁን የስጋ የርብ ያለንን የስጋ ዶሮች መኗቸው ለየት የሚለው እንጎባ ይባላል እንጎባ መኖ የስጋው እንጎባ የጠነከረ ጠንካራ መኖ ማለት ነው ያጠነከር ቦቡ ቦቡላ የሚባል ደግሞ አለ ቦቡላ የእንቁላል ጣዮች ቦቡላ መኖ ነው። ቦቡላ መኖ ነው የእንቁላል ጣዮች ነው። ምን ያደርጋል? ሰውነታቸውን ፋት እንዳያጠቃቸው ያደርጋል። ይህ ደግሞ ቦቡላ በዛው ስጋቸው ወደ መወፈርና ወደ ስብነት እንዳሄድ ሰውነታቸውን ወደ ጠንካራነት ወይም ወደ ውፍረት እንዳይጋብዝ ያደርጋል። የፋት አድቫንቴጁን ያሳጥሮ እንትን ያሳንሰዋል። ከዛ ምንድን ነው እንቁላል የሚያበረቡበትን ወይም እንቁላል ሊያስገኙ የሚችሉበትን በዛው ፖዚሽን የሚያድጉበትን አድቫንቴጅ ይሰጣቸዋል። በዛው ፖዚሽን አስተዳደጋቸው እንደው አሁን ምነው ኮርከን የሚባል መነዋለን ከአርባ አምስት ቀን በኋላ የሚሰጥ መን ነው። ለየቶቹ ለእነዚህ ለርቢዎቹ ለስጋዎቹ፣ ያ ማለት ቆዳቸው እንዳይነቃቀል ኮርከን የሚባለው ኮርከና ነው የሚባለው። ኮርከን ብለን የምንጠራው ሰውነታቸው ላባቸው እንዳይነቃቀል ያጠነ እንዳይነቃቀል ያደ ገባቸው ደል ያ ላባው ላይ ናቸው። የዶሮ ላባ ቆዳቸው እንዲጠነክር ያደርጋል። ይሄ መኖ እንደውም እንደ እንትን ነው፣ አዎ እንደ ፍትፍት ነው፣ እንደ ሱፍ ፍትፍት ያለ ነው መኖ ራሱ። እሺ፣ ደግሞ አንድ ጥያቄ ልጠይቅ፣ ይቅርታ። ምን አስባለሁ አሁን እኔ አሁን ብዙም ጊዜ አበሻ ላይ ነው ፎከስ ማድረጎ ደስ የምለኝ እዛ ላይ ነው። እና እኛ አሁን ለምሳሌ አሁን የፈረንጅ ዶሮ ስናረባ ወይ ደግሞ የፈረንጅ ከብት ስናስንንት ለወተትም ሆነ ስንጠቀም ምንድን ነው መስለ እንትናቸውን ምንድን ነው ይሄ የሚሰጡትን መነዋቸውን በአግባቡ ነው የምንሰጣቸው። ለምሳሌ የፈረንጅ ከብት በልቶ አይጠቅምም ደግሞ ወተት ሲሰጥም እንደዛው። ፈረንጅ ዶሮ ደግሞ እንቁላል አንዳንዴ በቀን ሁለቴ እንቁላል የሚጥሉም አሉ። ያባሻ ግን እንደዛ አይደለም። እኛ ቆይ አንዴ ልጨርስ፣ ሐሳብህን ልጨርስልን። እኛ ጋር ግን አዎ እኛ ግን ምንድነው ብዙ ጊዜ የፈረንጅ ዶሮ አምጥተን ለምሳሌ እነዚህን በጣም አሁን በብዛት እያየናቸው እርባታ ላይ ወይ ደሞ እንትን ላይ ይወጡ ያሉ የፈረንጅ ዶሮዎችን እንደምንንከባከባቸው ለኛ አበሻ ዶሮዎች እንክብካቤ ብንሰጥ ያን ከፈረንጅ ዶሮ የምናገኘውን ከኛ ከአበሻ ዶሮ ማግኘት አንችልም። ምን መሰለ? አሁን አበሻ ዶሮ ፈረንጅ ዶሮች በቀን ሁለት የሚጥሉበት አድቫንቴጅ እንዴት ይፈጠራል ካልከኝ፣ ዘሴማ ሲሆነ፣ እንክብካቤያቸው ያልተዛባ ከሆነ፣ መኖ አሰጣጣችን ተመሳሳይ ከሆነ፣ የምግብ አቅርቦታችን ተመሳሳይ ባላንስ ሴቭ ከሆነላቸው ሁለቴ የሚጥሉ አሉ። ያ ማለት እንደሚበሉት በሚበሉት አቅም ነው ያን እንቁላል የሚያዘጋጁልህ። በቀን ሁለቴ የተመጣጠነ ምግብ ሲያገኙ በሀያ አራት ውስጥ ሁለቴ ይሰጠዋሉ። እንቁላል በሀያ አራት ሰዓት ውስጥ ሁለቴ ጥላሉ። ግን አንድ ጊዜ ጥለው አንድ ጊዜ ከተራቡ ቀጣ ሀያ አራት ሰዓት ያቆይዋሉ። ለምን ተመሳሳይ እንትን አላሰጣቸውማ ምቾት ነው። ከምቾት አንጻር ነው። ምቾት ይፈልጋሉ። ምቾት ላይ ሙቀት ይፈልጋሉ። የተመጣጠነ ሙቀት፣ ቅዝቃዜ የሚያጠቀው አካባቢ ላይ በሀያ አራት ሰዓትም አንዴ የማይሰጡበት አድቫንቴጅ ይፈጠራል። ለምን? አፔታይታቸው ኦፕን አይሆንም። ገባ? ቴንኪው። አመሰግናለሁ። ሳቢ አሁን እንደዚህ ብዙን ጊዜ ቅድም እንዳልከው አሁን በብዛት እንቁላል የጨረሱ የፈረኝ ዶሮዎች እንትን ይገባሉ ሆነ ወደ እንትን ገብቶ ነጋዴ ራሱ ራሱን ችሎ ሰብስቦ ገዝቶ በፊት ብዙ ሰው አይፈልግም ነበር፣ አይገዛቸው በተለይ ሴት ዶሮዎች አይገዛቸውም ነበር። አሁን በጣም እንደውም የተሸጠ ነው። እንዴት ነው ምናምን ብዬ አንድ ጓደኛ ነበረኝና ልክ እንቁላል የጨረሱ ዶሮዎች በብዛት ካለክ የጅልማ መሸጥ እንደው ከወንድ ዶሮ እኩል ነው ገቢ ዋጋቸዋለኝ። እንዴት ስለ እንደዚህ ወደ ፋርማ አለ አደለ ችክኖች የሚያቀ የማቅረብ ሱፐር ማርኬት አንዳንድ እንትኖች ፍሬሽ የሚረከቡ ምናምን እንደነሱ አለዋለኝ እና የመስራት ፍላጎት ስላለኝ ነው ይህን ጥያቄ